ጥሩ እንግዲህ በ2017-18 የግብርና ዘመን ያለ ግብርና የለም ልዕልና በሚል መሪ ቃል በክልል ደረጃ የሰብል ንቅናቄ የሰብል የአትክልትና ፍራፍሬ የግብዓትና የግብርና ኤክስቴንሽን የንቅናቄ መድረክ እየተካሄደ ያለበት ሁኔታ ነው ያለ በዞን ደረጃ ተካሂዷል። ዛሬ ደግሞ በከተማ አስተዳደር ደረጃ ይህን የንቅናቄ መድረክ እያካሄድ ነው። እንግዲህ ይህን የንቅናቄ መድረክ የምናካሄደው ለምርታማነት ነው፣ ምርትን ለመጨመር ነው። ምርትን ጨመርን ማለት ገቢን ጨመርን ማለት ነው። ገቢን ጨመርን ማለት ኢኮኖሚ ያድጋል ማለት ነው። አሁን ባለው ተጨባጭ ሁኔታ የኛ የከተማ አስተዳደር ምናልባት ሁለት ቀበሌዎች ብቻ ናቸው ያሉ አርሶ አደሮች ብላችሁ ልታስቡ ትችላላችሁ። ነገር ግን በከተማ ደረጃ የሚሰሩ በርካታ የግብርና ስራዎች አሉ። እስካሁን ያልሞከር ነው በአዳዲስ የፓርቲና የመንግስት ኢኒሽቲቭም ጭምር የከተማ ግብርና እንቅስቃሴዎችን መጀመር መቻል አለብን። ስለዚህ ስናስብ ይሄ የባከል አባጠርና የሸንበቁማ ብቻ ነው የሚለውን አሳስብ ከማይንዳችን ማውጣት አለብን ማለት ነው። ስለዚህ ለስድስቱም ቀበሌዎች የሚካሄድ የንቅናቄ መድረክ ስለሆነ ሁላችሁም የሚመለከታችሁ ስለሆነ በባለቤትነት መያዝ ያስፈልጋል የሚለውን በደንብ እንድትረዱልኝ እፈልጋለሁ። የግብርና ልማትን በተመለከተ ገና አልተጀመረም። በከተማም በሀገርም በክልል ደረጃም በምንፈልገው ቴክኖሎጂ አላመረት ነው። በምንፈልገው ልክ ያለንን ፖቴንሻል ተጠቅመን ወደ ምርት አልገባ ነው። በምንፈልገው ልክ አርሶ አደሩን ሙሉ ጊዜውን ተጠቅሞ ያለውን ግብዓት ተጠቅሞ እንዲያመርት አላደረግ ነው። እያመረትን ያለነው በኋላቀር ቴክኖሎጂ ነው። አዳዲስ ቴክኖሎጂዎችን እየተጠቀምን አይደለም። አዳዲስ ቴክኖሎጂችን ለመጠቀም አሁን ባለው ሁኔታ በተለይ እንደ ብልጽግና ከፓርቲያችን ፕሬዝዳንት ጀምሮ አዳዲስ የግብርና ኢኒሽቲቦች ተጀምረው በተግባር ላይ እንደሆኑ ታውቁታላችሁ። ባለፈው ዓመት በዚህ ባለፉት አምስት ዓመታት ውስጥ ያላየናቸው የስንዴ፣ የበጋ መስኖ ስንዴ፣ የአትክልትና ፍራፍሬ፣ የከተማ ግብርና እንቅስቃሴዎች ተጀምረዋል። ስለዚህ እነዚህን እንደ ከተማችን ነባራዊ ሁኔታ አምጥተን ቃኝተን የሰብልም የአትክልትና ፍራፍሬም ግብዓትን በአግባቡ መስራት መቻል አለብን። ይህንን ስንሰራ ሁሉም ማምረት ይችላል፣ ከተማ ላይ ባለችው አነስተኛ ቦታ መስራት ይችላል። የከተማ ግብርና እንዲያውም አንዱ ትልቁ የከተማ ግብርና ነው፣ በተለይ በእንስሳት ልማት ዘርፍ ውስጥ ትኩረት የሚሰጠው ማለት ነው። እኛ ግን በዚያ ልክ የለም። አሁን ብዙ ከተሞች በእኛ ደረጃ ያሉ ከተሞች የግብርና ኤክስቴንሽንን መሰረት አድርገው የእንስሳት እርባታ አዳዲስ ኢኒሽቲቮችን የእንቁላል የዶሮ የከብት ማድለብ ሌሎችንም የግብርና ዘርፎች እየተገበሩ ነው። በአትክልትና ፍራፍሬም ጭምር ውጤታማ ስራ እየተሰራ ያለበት ሁኔታ ነው። ያለ እኛ ግን ይሄን እንደ ተግባር አንወስደውም። ስለዚህ ሁሉም የሚመለከተው አካል የሰብል ልማቱን ብቻ ሳይሆን የከተማ ግብርናንም ትኩረት ማድረግ መቻል አለበት። እንደኛ የሚለውን መውሰድ ያስፈልጋል። ሁሉም በየጓሮው መሬት አለው። ያችን መሬት በጠባብ መሬት ላይ ብዙ የምናመርት እንዴት ነው የሚለውን በኤክስቴንሽኑ በሚፈቅድልን አሰራር መሰረት ተከታታይ በሆነ መንገድ ለይተን ይህንን ሊያመርቱ የሚችል ቦታ ያላቸው የከተማችን ነዋሪዎች እነማን ናቸው የሚለውን ለይተን ይህን መስራት መቻል አለብን ብዬ አስባለሁ። በዚህ ዓመት ማለት ነው። ሁለተኛው አንዱ የገጠመን ችግር ከዚህ ከጦርነቱ ከግጭቱ ጋር ተያይዞ ግብዓት በአግባቡ አርሶ አደሩ እንዳይወስድ እየተከለከለ ያለበት ሁኔታ አለ። ይህን ሁላችንም ማውገዝ መቻል አለብን። አርሶ አደሩን በምናገኘው አጋጣሚ እየተጠቀምነ ግብአቱን ወስዶ ምርታማ እንዲሆን ማድረግ ያስፈልጋል ነው። ግብአት ወስዶ አርሶ አደሩ ካልዘራ ችግር ላይ ነው የምንወድቅ። ራብ ይመጣል። ራብ ከመጣ ደግሞ መፈናቀል ይመጣል፣ በሽታ ይመጣል፣ ልጆች መማር አይችሉም። በዚያም ላይ በእንቅርት ላይ ጆሮ ደግፍ ነው የሚሆን፣ እንደኛ አካባቢ ማለት ነው። ስለዚህ ከግብአት ጋር ያለውን እዚህ ቤት ያለው የግብአት አምባሳደር መሆን መቻል አለበት ነው። ሁለተኛ ከሰብል አኳያ አሁን የሚታረሱ መሬቶች በአግባቡ መታረስ መቻል አለባቸው። የግብርና ባለሙያዎች መከታተል አለባችሁ፣ የቀበሌ አመራሮች መከታተል አለባችሁ፣ የወጣት አደረጃጀቶች መከታተል አለባችሁ። በምታገኙት አጋጣሚ በየቀበሌው ያላቸው የከተማ አመራሩ ይሄን በዋናነት በበላይነት ይዞ የቀበሌውን መደገፍ ማስተባበር ያስፈልጋል ማለት ነው። ሌላው እንደኛ ከተማ ነባራዊ ሁኔታ ያው የመስኖ ውሃ ስለሆነ በአካባቢያችን ያለ ምቹ ስለሆነ የቀሪ የአረንጓዴ ልማት ስራዎች ስለምንሰራ የዚያን ቦታ የመለየት ከወዲሁ የአረንጓዴ ልማት የሚሆኑ ቦታዎችን የመለየት ችግኝ የማዘጋጀት ስራዎች ከወዲሁ መሰራት መቻል አለባቸው ማለት ነው። የአረንጓዴ ልማት የምናለማ ከሆነ ግብአቱ ከወዲሁ ስለሆነ መዘጋጀት ያለበት ይህንን የበለጠ አጠናክሮ መቀጠል ያስፈልጋል።